ዘገባዎች ከኔ ጋር ዳግም እንገናኛለን። ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። በቆይታችንም ሉላ ኢትዮጵያን ጨምሮ የተለያዩ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሰብለ ጽጌ አብሬያችሁ ቆይታ ደንበኞች ዓለም አቀፍ የሆነ የግብይት እንቅስቃሴን ፈጣንና ቀልጣፋ በሆነ መተግበሪያ እንዲያገኙ ከአጋር አካላት ጋር እየሰራ መሆኑን የኢትዮጵያ ንግድ ባንክ አስታወቀ። ባንኩ አገልግሎቱ ቀጣይነት እንዲኖረውም ከማስተር ካርድ ጋር በጋራ መስራት የሚያስችለውን ስምምነትም አድርጓል። ራይል ደምሰው ዝርዝሩ አላት። ማስተር ካርድ ከዓለም አቀፍ ባንኮች ክፍያን ለመቀበልና ለመፈጸም የሚያስችል የካርድ አይነት ነው። የተለያዩ የኦንላይን ስራዎች ከተሰሩ በኋላም በዚህ ካርድ አማካኝነት ክፍያ ለመቀበልና ክፍያዎችን ለመፈጸም ያስችላል። ከአምሳ ሚሊዮን በላይ የማስተር ካርድ ክፍያን ዘዴ የሚቀበሉም አገልግሎቶች አሉ። ጀዋልና ፊዚካል ማስተር ካርድ አገልግሎቶችን ኢትዮጵያ ውስጥም ሁሉም በእጅ ስልኩ ማግኘት እንዲችል አዲስ የማስተር ካርድ መተግበሪያን ከሞባይል ባንኪንግ ጋር ለማስተሳሰር የሚያስችል ስምምነትን የኢትዮጵያ ንግድ ባንክ ከማስተር ካርድ ድርጅት ስምምነት አድርገ የ የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ ካርዱ ከሞባይል ባንኪንግ ጋር በማስተሳሰር አገልግሎቱ እንዲተገበር መደረጉ ለንግድ እንቅስቃሴዎች ትልቅ አስተዋጽኦ አለው ብለዋል። አማራጭነቱ ከዚህ ፊት የነበረን ካርድ ሊሰራ የሚችላቸውን ሁሉንም መስራቱ፣ በተጨማሪ ደግሞ ካርድ የፊዚካል ካርድ የታተበ ካርድ መፈለግ ሳያስፈልገን ቨርቹዋል ካርድ በሞባይላችን ማግኘት የሚያስችለን መሆኑ ነው። በሞባይላችን ላይ የለመዳችሁት ኢትዮጵያ ንግድ ባንክ የሞባይል ባንኪንግ አገልግሎት የኢትዮጵያ የክፍያ ስርዓት ዋና ፕላትፎርም ነው ሁሉም ኢትዮጵያውያን የሚጠቀሙበት በተቋማት ኦርእርስ በራስ በቤተሰብ መካከል ክፍያ የሚፈጸመው በኢትዮጵያ ንግድ ባንክ ሞባይል ባንኪንግ ነው በገበያ ውስጥም ሙሉ ዳታ ፕሮፐርሊ የለንም ከ85 በመቶ በላይ የገበያ ድርሻ እንዳለው ነው የምናውቀው ስታቲስቲክስ በደንብ የተያያዘ ባይሆንም ይህን 85 ፐርሰንት የገበያ ድርሻ ያለው ሞባይል አፕሊኬሽን ላይ የማስተር ካርድ ዋሌትን በዛ ውስጥ ገብቶ ቨርቹዋል ካርድ ማግኘት መቻል ትልቅ አገልግሎት ነው። ማስተር ካርድ ደንበኞች ዓለም አቀፍ የንግድ እንቅስቃሴዎችን በፈጣን መልኩ እንዲያገኙ የሚረዳቸው በመሆኑ ባንኩ በትኩረት ይሰራል ሲሉም ፕሬዚዳንቱ ተናግረዋል። የዚህ የማስተር ካርድ ቨርቹዋል ካርድ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ክፍያ መፈጸም የሚያስችል ነው። ይሄ ማለት ኢንተርናሽናል ግብይቶች ማድረግ የሚያስችለን ካርድ ይሆናል ማለት ነው። ከሁሉም በላይ ደግሞ ከ40 ሚሊዮን በላይ ለሆኑ ደንበኞቻችን ዛሬ ይህን አገልግሎት ሳበስር እጅግ በጣም ላቅ ያለ ደስታ ይሰማኛል። የማስተር ካርድ አፍሪካ ፕሬዚዳንት ማስተር ኤሊዮት በዓለም የማስተር ካርድ ተጠቃሚዎች ከሁለት መቶ በላይ ሀገራት መሆናቸውን ገልጸው በቀጣይም ከኢትዮጵያ ንግድ ባንክ ጋር በጥልቀት እንሰራለን ብለዋል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በአጋርነት በመስራቱ በጣም አመሰግናለሁ። ይህ በእውነቱ ትልቅ ቁርጠኝነትን የሚጠይቅ ስራ ነው። ዛሬ ማስተር ካርድን እያስተዋወቅን አይደለም እያደረግን ያለነው ለብዙ ኢትዮጵያውያን እድሎችን እየፈጠር ነው። ማስተር ካርድ በዲጂታል ትራንስፎርሜሽን ላይ ትልቅ እምነት አለው። ዲጂታል ትራንስፎርሜሽኑ ለተወሰኑት ብቻ እንዲሆን አንፈልግም። እየሰራን ያለነው ደግሞ ለሁሉም ተደራሽ እንዲሆን ነው። ባለፉት ስምንት ወራት በበጋ ወራት በበጎ ፈቃድ አገልግሎት በተሰራው ስራ 44 ሚሊዮን ብር የሚገመት ሀብት ማዳን መቻሉን የሰሜን ሸዋ ዞን ወጣቶችና ስፖርት መምሪያ አስታወቀ። በበጋ በጎ ፈቃድ አገልግሎት ከ200 ሺህ በላይ ወጣቶች መሳተፋቸውም ተገልጿል። ፋንታንሽ መሐመድ ተጨማሪ ያላት። የበጎ ፈቃድ ስራዎች በበጎ ፈቃደኛ ወጣቶች አማካኝነት የሚተገበር በጎ ስራ ነው። በሰሜን ሸዋ ዞን በበጋ የበጎ ፍቃድ ስራዎች የተለያዩ ተግባራት እየተከናወኑ መሆኑን የዞኑ ወጣቶችና ስፖርት መምሪያ መረጃ ያመላክታል። በሰሜን ሸዋ ዞን በበጋ የበጎ ፍቃድ ስራዎች ግንባር ቀደም በመሆን የተለያዩ ተግባራትን በማከናወን ከሚጠቀሱ ወረዳዎች መካከል የደብረ ሲና ከተማ ተጠቃሽ ነው። የከተማው ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ግርማ ታፈሰ በደብረ ሲና ከተማ የሚገኙ ወጣቶችን በማስተባበር የተለያዩ የበጋ የበጎ ፍቃድ ስራዎች መከናወን ቸውን ተናግረዋል። ባለ ሀብቶችን በማሰባሰብ ወጣቶች ቤት ለቤት በመዞር ማዕድ በማጋራት በተለይ በተለይ በጣም ችግረኞች ከቤት የማይወጡ አዛውንቶች አሉ። እነሱን ከቀበሌዎች ጋር በጋራ በመሆን በዓላትን ምክንያት በማድረግ ብር በማሰባሰብ የተለያዩ የግብዓቶችን በማሰባሰብ አልባሳትን በመሰብሰብ ከተማ አስተዳደሩ ላይ ጠርተን ባለ ሀብቶችን ማግዘውን አሁን የበጋ በጎ ፈቃድን ያከበር ነው። ከእነሱ ጋር በመሆን ቤትን በማደስ አዲስ ቤት በመስራት የቀጠልንበት ሁኔታ አለ። በተለይ ለኢድ አልፈጥርና ለትንሳኤ በዓልም በጎ ፈቃደኞችን በማስተባበር ማዕድ ማጋራትና ሌሎች ተያያዥ ተግባራት እንደሚከናወኑ ኃላፊው ተናግረዋል። አሁንም የረመዳን ጿሚዎችን በማስፈጠር ፕሮግራም የያዝ ነው። በክርስቲያን ሃይማኖት የፋሲካን ጾም ሁልጊዜ የኛ ከተማ አስተዳደር የተለመደ ነው። በማረ የተለያዩ ወጣቶች ልብስ በማሰባሰብ ዝግጅት ላይ ነን። አሁንም በፊት ያደረግነውን መቀነስ የለብንም መጨመር አለብን በሚል ባለሀብትን እንዲያግዙን በማድረግ ዘይ በሱቅ ለሱቅ በመዞር የተለያዩ ግብዓቶችን በማሟላት ለፋሲካም ጾም ለረመዳን ጾም ማስፈጠሪያ የቅድመ ዝግጅታችን ስራ በጣም አሪፍ ነው። በሰሜን ሸዋ ዞን ባለፉት ስምንት ወራት ከሁለት መቶ አስራ ዘጠኝ ሺ በላይ ወጣቶች በበጋ የበጎ ፍቃድ ስራዎች ላይ በማሰማራት የተለያዩ ተግባራት መከናወናቸውን በመምሪያው የወጣቶች ማካተት ንቅናቄ እና ተሳትፎ ቡድን መሪ እመቤት ጌታሁን ተናግረዋል። በእኛ ዞን ተጨባጭ ሁኔታ በዚህ የበጋ ወራት 417146 ያህል በጎ ፈቃደኞች እንዲሳተፉ ይፈለጋል። እስካሁን በተለያዩ ተግባራት ወደ 219 ሺ 57 የሚሆኑም ወጣቶች በተለያዩ አገልግሎቶች ተሳታፊ የሆኑበት ሁኔታ ነው ያለው። ሰብል የሚሰበሰብበት ወቅት ነው። በጋው ላይ የገንዘብ አቅም የሌላቸው የተቸገሩ ወገኖችን ሰብል በመሰብሰብ አገልግሎት የተሰጠበት፣ በተለያዩ ጽዳት ስራዎች የተሰማሩበት፣ ከጥር አጋማሽ ጀምረው የሚከናወነው የተፈጥሮ ሀብት ስራም በዚህ ውስጥ የሚካተትበት ሁኔታ ስላለ ሰፊ የሆነ በጎ ፈቃደኛ ቁጥር በዚህ ላይ ተሳታፊ ሆኗል። በተሰሩ በጎ ተግባራትም ከፍተኛ ሀብት ማዳን መቻሉን ወይዘሮ መቤት አክለዋል። በዚህ የበጋ በጎ ፈቃድ አገልግሎት በሚሰሩ ሁሉም ተግባራት ወደ 315 ሚሊዮን 362 ሺ የሚገመት ሀብት ለማዳን ነው የሚታሰበው። ማለት በሚሰጠው አገልግሎት ይህን ያክል የገንዘብ አቅም ማዳን የሚቻልበት አግባብ እንዳለ ነው በቅድ የተቀመጠው። እስካሁን ወደ 44 ሚሊዮን አካባቢ የሚጠጋ በአልባሳትም፣ በጉልበትም፣ በገንዘብም ቅድም ባልኩሽ ማድ በማጋራቱም በመሳሰሉት የተሰጡት አገልግሎቶች ተሰልተው ይህንን የሚሸፍን ሀብት ማዳን የሚቻልበት አግባብ ነው ያለው። የልማታዊ ሴፍት ኔት መርሃግብር ተጠቃሚዎች ከሚደረግላቸው ጊዜያዊ ድጋፍ ባለፈ በዘላቂነት ጥሪት መያዝ የሚችሉበት እድል እንዲፈጠር ግብ ተቀምጦ እየተሰራ ነው። በደብረ ብርሃን ከተማ በዚህ መርሃግብር ተሳታፊ ከሆኑ እናት ጋር ቆይታ ያደረገው አሚኮ የእድሉ ተጠቃሚ በመሆናቸው ምን አተረፉ ሲል ጥያቄ ያቅርቧል። ገንዘብ ታደስ አነጋግራቸዋለች። ከራስ አንደበት እንደሚከተለው ይቀርባል። እኔ ዘይነባ ተክል እባላለሁኝ። እዚ ደብረ ብርሃን ቀበሌ ሁለት ንግስት ሌኔ ነምኖሮ የኔ ኑሮ በጣም ከባድ ነው። በጣም የሚያስጠላ ሁኔታ ላይ ነበርኩኝ። ሳዑዲ ስድስት ዓመት ነው የሰራሁት። ስድስት ዓመት ከሰባት ወር ስሰራ ለወንድሞቼ ነው የምልከው። ምንም ነገር በቃ ምንም ነገር አላስቀምጡልኝም። ከዛም ደግሞ እንደገና ወደዛው ባለቤት የምታመመብኝ ስመጣ ሲታመም በቃ ልጆች ማሳደግ ሆነ እንዴት ላድርጋቸው? ከዛም በኋላ በቃ እኔ አራት ልጆች ሳሳድግ ባለቤቴ ሲሞት በቃ ውጭ መውጣትም አልችልም አላቅም፣ መውጣትም የሚገርሙሽ ነገር መታወቂያ ራሱ ምን እንደሆነ አላቅም። ቡክም የለኝ አላቅም። ከዛ ሴፍቲ ኔቶች አውጥተው እዛ ስራ እንድሰሪ ምናምን ሲሉኝ ስገባ በቃ አልሐምዱሊላህ አሁን ቀኖቶልኛል። አሁን የምሰራው ዳቦ እጋግራለሁ፣ እንዝርት ጡጥ የምፈትላለሁ። እንደምታይ ቢጃማም ደግሞ እንደዚህ በትእዛዝ ሲያዙኝ አመጣለሁ፣ አቀርባለሁ። በቃ የማልሰራው ስራ የለም። ሰው ቤትም ደሞ ወጥ ስራ እንደዚህ እንደዚህ ነው ካሉኝ እሄዳለሁኝ። ስራ አንድ ሴፍቲ ኔትን ብቻ ይዤ ተቋቁሚ አልቀመጥም። ሀራም ስራ ብቻ ይሁን እንጂ ይሄ ብር ያወጣታልኝ እሸጣለሁ ሴፍቲ ኔት እንዴት ብዬ ቃላት ያንሰኛል። ለልጆችም እናትና አባት ብዬ ነው የምገልጸው። ደብተርም ሆነ ምግብ አታ ምግብ ምግብ ራሱ በጣም ይቸግር ነበረ። በጣም ከምንም በላይ ምግብ ነው የሰው ልጅ መጀመሪያ መቋቋሚያው። ከዛ ሲቀጥል ልብስ ሰፍተሽም ትለብሻለሽ። ልብስ፣ ምግብ ግን ከባድ ነው። ግን አሁን አልሐምዱሊላህ የአመት ቀለቤን መግዛች እያለሁ። ከተማ ጽዳት፣ ቆሻሻ፣ ደረቅ ቆሻሻ ነው የምናነሳው። በሳምንት ሁለት ቀን ነበር የምንወጣው። እኛ ቁጠባ ይቺ ለጥጥ ምፈትላትን ሆነ ይቺ ትርፍ ስራ ምሰራት የለችም፣ እሷን አልበላም። የሚገርመው ነገር ይቺ ትርፍ ስራ ወጥ ምሰራውን ይሄ ቢጃ የምሸጠውን ይቺ ጥቃቅን ኮባ ብሸጥ እሷን ጎመን ብሸጥ እሷን አልበላም። እዛች ባንክ ነው ወስጅ፣ አስር ማምስተም ትሁን ወስጅ መከተው። ቆጠባው ላይ በጣም አስተምረውናል አሰልጣኛችን። ሰው መስራት ይችላል መለወጥ ይችላል። ብዙ ጊዜ ደግሞ ወጪ ማውጣት የለበትም በአስር ብር ትራንስፖርት የሚሄደውን ያችን አስር ብር አስቀምጦ በእግሩ ከሄደ ያቺ ብር ለነገ ስንት ትሆናለች? ሁለት ቀን ታቋረጥ፣ ሀያ ብር ትቀመጣለች። ገብቶሻል? ያቺ ለክፉ ቀን ትሆናለች። ይህን መክረው እኔ እንደራሴ ቆጠባ መቆጠብ በጣም ቆንጆ ነው። አስር ብር አምስት ብር አብዛሃኛው ስልጠናው ለእኔ በጣም ጠቅሞኛል ብዬ አስባለሁ ስልጠናው ለከስር መለወጥ ይችላለሁ፣ የሚለው ሞራን በጣም ሱ ጠቅሞኛል። ከምንም በላይ አሁን እንግዲህ ቀበሌውንም እየጠየቅኩ ነው። የኮንቴነር ቦታ ከፍ ያለ ነገር ለመስራት እቅድ አለኝ እኔ ይህንኛውን። ዳቦውንም አሁን እየሰራሁ ነው። አሁን ልጆቼም ደግሞ ስላደጉልኝ እየለቀቁኝም ስለሆኑ እዚህ አሁን ልጆቼን እየቁጭ የምልበት ጉዳይ ስለሌለ አሁን አልሐምዱላ ወጥቼ መስራት እችላለሁ ብዬ አስባለሁ። የወጣቶችን ተሳታፊነትና ሁለንተናዊ ተጠቃሚነት ማረጋገጥ ለአህጉሪቱ ልማትና እድገት ቁልፍ ሚናን ይጫወታል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናገሩ። የፓን አፍሪካ እሳቤን በማስረጽ ወጣት አመራሮችን ማብቃት የምንፈልጋትን አፍሪካ ለመገንባት አስቻይ ሁኔታን እንደሚፈጥርም ሚኒስትሯ ተናግረዋል። ሚኒስትሯ በኢትዮጵያ የሚካሄደውን አህጉር አቀፍ የፓንአፍሪካ ወጣቶች አመራር ጉባኤን አስመልክቶ መግለጫ ሰጥተዋል። ቤተልሔም ሰለሞን ዝርዝር አላት። የወጣቶች አቅም ለበለጸገች አፍሪካ በሚል መሪ ሀሳብ ከመጋቢት 25 እስከ መጋቢት 27 ቀን 2017 ዓ ም በኢትዮጵያ አስተናጋጅነት በመዲናችን አዲስ አበባ ለመጀመሪያ ጊዜ የሚካሄደውን የወጣት አመራሮች ጉባኤን አስመልክቶ መግለጫ የሰጡት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ አፍሪካ የጠንካራ ማህበራዊ እሴት ታሪክና የተፈጥሮ ሀብት ባለቤት ናት ብለዋል። የሀገሪቷ አብዛኛው ዜጋ ወጣት መሆኑን የገለጹት ሚኒስትሯ ጉባኤው የተዘጋጀበትን ዋና ዓላማ አብራርተዋል። አንደኛው ወጣቶች የበለጸገችና ሰላም የሰፈነባት አፍሪካን ለመገንባት በሚደረገው ጥረት ውስጥ የበኩላቸውን አስተዋጽኦ እንዲያበረክቱ ለማነሳሳትና ቅድም እንደጠቀስኩት የፓን አፍሪካን እሳቤ እንዲሰርጽ ማድረግ። ሁለተኛው ወጣቶች በአፍሪካ ወጣቶች ቻርተር ላይ የተቀመጡ መብቶችና ግዴታዎቻቸው አሉ። ስለዚህ በደንብ እንዲያጤኑ ማስገንዘብ የምንችልበት ጉባኤ ነው። ሶስተኛው የወጣቶችን አቅም በመጠቀም የምንፈልጋትን አፍሪካው አፍሪካ ህብረት ላይ መሪዎች ያስቀመጡትን ራዕይ ከመተግበር አኳያ ወጣት አመራሮች እንዲበረታቱ ለማድረግ ትልቅ ጠቀሜታ አለውና ዋነኛው ዓላማውም የጉባኤው ይሄ ነው። በአራተኛ ደረጃ በተለይ የወጣቶችን የዲፕሎማሲ አቅም ማሳደግ ነው። ኢትዮጵያ የወጣቶችን ተጠቃሚነት ለማረጋገጥ በሚኒስቴር መስሪያ ቤቱ በኩል የፖሊሲ ማሻሻያዎችን ጨምሮ በርካታ ተግባራትን እየሰራች ነው ያሉት ዶክተር ኤርጎጌ ተስፋዬ ይህን ህሳቤ በአህጉር አቀፍ መድረክ ማስተሳሰር ለነገው አፍሪካ ወሳኝ ነውም ብለዋል። በተለይ የአፍሪካ ወጣቶች ለለውጥ መሪ እንዲሆኑ ከማድረግ አንጻር በአህጉር ደረጃ ብቻ ሳይሆን ከሀገራቸው አልፈው በአህጉርና በአለም አቀፍ ደረጃ አፍሪካን ወክለው ለአፍሪካ መብት የሚሟገቱ ለአፍሪካ ጥቅም መከበር የለውጥ ሐዋሪያ ሆነው የሚያገለግሉ እንዲሆኑ ማስቻል ዋነኛ መሰረት መሰረታዊ ጉዳይ ነው። ኢትዮጵያም እንግዲህ የአፍሪካ አንድነት ድርጅትን ምስረታ ዋና ተዋናኝ በመሆን ወይም ደግሞ ታሪካዊ ኃላፊነቷን የተወጣች ሀገር እንደመሆኗ በተለይ የአፍሪካን ልማትና እድገት በአፍሪካ ሕዝቦች መካከል ያለውንም ትስስር ከማጎልበት አንጻር ከፍተኛ አስተዋጽኦ እያበረከተች የምትገኝ ሀገር ናት። በጉባኤው ላይ ኢትዮጵያን ጨምሮ ከሃምሳ ሶስት ሀገራት የተውጣጡ ወጣት አመራሮች፣ ተጽዕኖ ፈጣሪዎች፣ የወጣት አደረጃጀቶችና ልዩ ልዩ የመንግስት የስራ ኃላፊዎች ተገኝተው በተለያዩ ጉዳዮች ላይ እንደሚመክሩም ሚኒስትሩ አክለዋል። በዋነኛነት በጉባኤው መደመር ለፓን አፍሪካኒዝም ያለው እሴት ምንድን ነው፣ በተለይ የፓን አፍሪካኒዝምን ከማስረጽ አኳያ ምን አስተዋጽኦ ይኖረዋል የሚለውን በፓነል ውይይት የሚደረግበት ይሆናል። ከፓነል ውይይትን ባሻገር ደግሞ የተናጥል ውይይቶችም እንዲኖሩ ይደረጋል። የስታርታፕ ደግሞ አውደ ርእይ ይኖራል። ለሶስት ቀናት በሚቆየው የፓን አፍሪካ ወጣት አመራሮች ጉባኤ ላይ ከአንድ ሺህ በላይ ተሳታፊዎች ይገኛሉ ተብሎ ይጠበቃል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይነት ደግሞ አጫጭር ጉዳዮችን ወደ እናንተ እናደርሳለን። መሰረተ መቅጫ አቅርበዋለች። ዓለም አቀፉ ማህበረሰብ ኢትዮጵያን ጨምሮ ሌሎች በማደግ ላይ የሚገኙ ሀገራት የአየር ንብረት ለውጥን ለመከላከል እየተገበሯቸው ላሉ ሀገር በቀል ኢኒሽቲቮች ተገቢውን ድጋፍ እንዲያደርግ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ጥሪ አቀረቡ። በጀርመን በርሊን ከተማ እየተካሄደ ያለው የ2025 የፒተርስበርግ የአየር ንብረት ለውጥ ምክክር እንደቀጠለ ነው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ የአየር ንብረት ለውጥን ተጽዕኖ ለመቀነስና ለመከላከል እየወሰደቻቸው ያሉ ሀገር በቀል እርምጃዎችን አስመልክቶ ገለጻ አድርገዋል። የአረንጓዴ አሻራ ስኬት በምክክሩ ላይ አድናቆት የተቸረው ሲሆን ኢኒሽቲቪው ሊደገፍና ሌሎችም ሀገራት ሊተገብሩት እንደሚገባ ተገልጿል። ኢኒሽቲቪው በተለያዩ አካባቢዎች የሚገኙ ህብረተሰቦችን ኑሮና የአኗኗር ዘይቤ እንዲለወጥ አስተዋጽኦ ማድረጉንም ገልጸዋል። ዘገባው የ

መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ምንጮች የሚሰበሰብ ሀብት ለሀገራዊ ልማት እንዲውል እያደረገ መሆኑን የገንዘብ ሚኒስቴር አስታወቀ። ኤፍኤስዲ ኢትዮጵያ ከገንዘብ ሚኒስቴር ጋር በመተባበር ነጠላ ሂሳብ አስተዳደር ለመንግስት ገንዘብ አስተዳደር አስፈላጊ መሳሪያ በሚል መሪ ሀሳብ አውደ ጥናት ተካሂዷል። የገንዘብ ሚኒስትር ዴታ ዶክተር እዮብ ተካልኝ መንግስት የገንዘብ እንቅስቃሴውን ለማዘመን በጀመረው ጥረት ሂደቱን በዲጂታል ስርዓት ለመለወጥ አበረታች ስራ እያከናወነ እንደሚገኝ ገልጸዋል። የመንግስትን ሀብት ቆጣቢ ቀልጣፋና ውጤታማ በሆነ ስርዓት ማስተዳደር ሀገራዊ ግዴታችን ነው ብለዋል። መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ከእርዳታ፣ ከብድርና ከሌሎች ምንጮች የሚሰበሰብ ሀብት በአግባቡ ለሀገራዊ ልማት እንዲውል እያደረገ መሆኑን ተናግረዋል። ዘገባው የኢዜአ ነው። መንግስት ለዜጎች ጥራት ያለው የጤና አገልግሎት ተደራሽነትን ለማሻሻል በቁርጠኝነት እየሰራ ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። የጤና ሚኒስትር ዶክተር መቅደስ ዳባ በአሜሪካ የስታንፎርድ ድህረ ምረቃ ትምህርት ቤት ልኡክ ጋር በኢትዮጵያ የጤና አገልግሎት ተደራሽነትና ዘላቂነት ያለው የጤና ስርዓትን መገንባት በሚቻልበት ጉዳይ ዙሪያ ተወያይተዋል። በውይይቱ በተለይም የእናቶችና ሕፃናትን ጤናን ለማሻሻል በሚደረገው ጥረት እንዲሁም ጠንካራ የጤና ስርዓት ለመፍጠር እየተሰራ ያለውን ስራ በተመለከተ ሚኒስትሯ ገለጻ ማድረጋቸውን የሚኒስቴሩ መረጃ ያመለክታል። በተጨማሪም የኢትዮጵያን የጤና አጠባበቅ ስርዓት አወቃቀር በማስመልከት የተለያዩ የአገልግሎት አሰጣጥ ደረጃዎችን ማጠናከር ላይ ያተኮሩ ውጥኖችንም ለልዑኩ በዝርዝር መግለጻቸው ተመላክቷል። አሚኮ አዲስ ኤፍኤም መቶ ሶስት ነጥብ አምስት በየዕለቱ ከቀኑ ዘጠኝ ሰዓት እስከ ምሽቱ 12 ሰዓት በአዲስ አበባና አካባቢዋ የሚደመጠው ስርጭት አሁን ይጀምራል። የአሚኮ አዲስ ኤፍኤም መቶ ሶስት ነጥብ አምስት በልዩ ልዩ ዜናና ፕሮግራሞች በተለየ አቀራረብ ታግዞ ትኩስና ትክክለኛ መረጃዎችን ወደ እናንተ በማድረስ ላይ ይገኛል።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 ኢትዮጵያ የምድራዊ ቀደምት ጉዳዮች ትኩረት ዱ ሙያተኞች ሜዳ ውስጥ ያሉ እስኪ መስሎት በስሜትና በምናብ ወደ ስቴዲየም እንወስዳችኋለን አሚኮ ስፖርት አብሮነቶን ከአሚኮ አዲስ ኤፍኤም 103.5 ጋር በማድረግ ምርትና አገልግሎቶን ያስተዋውቁ አጋር ይሁኑ አሚኮ አዲስ ኤፍኤም 103.5 ለህብረተሰብ ለውጥ እንተጋለን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን የእስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።